አሰላም አሌይኩም ወረህመቱላ በረካቱ ድና፣ የተከበራችሁ የቻናሌ ተከታታዮች እንደት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንደት ናችሁ? እየበረታችሁ ነው ወይ? ስራፊያ ጤንነት ሁሉ ሰላም ነው ወይ ከእኛ ጋር? አልሐምዱሊላህ ሰላም ነው፣ አገርም ሰላም ነው፣ አዝመራውም ቆንጆ ነው፣ ሁሉ ነገር ጥሩ ነው። እንዳታስቡ፣ እንዳትጨናነቁ ለማለት እወዳለሁ እና ይኸው ሁለት ቀን ቪዲዮ አልጫንኩም አልሰቀልኩም ዩቱብ ላይ ማለት ነው። እና ያው ትንሽ ጉንፋኑ የሚገኘ ለዝግትግት አርጎኝ ነበር። አልሐምዱሊላህ አሁን እየተሻለኝ ነው። ትኩስ ነገር ምናምን እየወሰድኩ ማለት ነው። እና ቪዲዮን ስትጀምሩት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉት፣ አበረታቱኝ። ላይክ አድርጉት ላይክ አድርጉት። ውጤቶቼ ማለት ነው ስለምታበረታቱኝ ጥሩ ጥሩ ነገር ስለምኮምቱልኝ በርችቺ አብሽሪ ጠንክሪ የለ ልት ያድርግሽ ምናምን ለምትሉኝ እህቶቼ በጣም አመሰግናለሁ። አለ ያክብርልኝ። እና ዛሬ ማለት ነው ሐኪም ቤት ሂጅ ነበረ ያው ሐኪም ቤት ሂጅ ነበረ እና የልጄ ፆታ ተነግረኛል። በጣም ደስ ብሎኛል። በጣም ደስ ብሎኛል። ያው ደስ ብሎኛል ምክንያቱ ያው ደስ ብሎኛል ምክንያቱ እና ማለት ነው የሆነ ጊዜ አለየልኝም ነበረ፣ አለየልኝም ፆታውን። የሆነ ጊዜ ደግሞ ማወቅ ትፈልጋላችሁ አለም አብረን ነበር፣ እኔ ደግሞ አልፈልግም አለ። ከዛን ዛሬ ደግሞ ጠየቅኩት ምናምን ነገረኝ ዶክተሩ ማለት ነው። እና ደስ ብሎኛል። ያው እኛ ሰዎች ነንና የመጀመሪያ ልጃችን እንዲህ ብትሆን ይሄ ቢሆን እንላለን እንደ ሰው ግን፣ ምንድን ነው ዋናው ነገር አላህ ሙሉ አፍያ ጤና ያለው ልጅ ይስጠን ሴትም ሆነ ወንድ ግን እንዴ መጀመሪያ የቺ ብትሆን ቺ ቢሆን ምናምን እንላለን በሚል ሀሳብ ነው እንጂ እኔ ባላ አስራ እየገባው አይደለም መግባትም አልችልም፣ እላችኋለሁ ና በጣም ደስ ብሎኛል እላችኋለን ና እስኪ ደግሞ ላሸበላው ነግረውና ምን እንደሚል እናያለን። አሁን ለምሳ ይመጣል፣ ለምሳ ይመጣል ልነግረዋለሁ። ያለውን ነገር አብረን እናያለን እላችኋለሁ ውድ እህቶቼ ደስ ደስ ደስ ደስ ብሎኛል እውነት ለመናገር ማለት ነው እና አልሐምዱሊላህ። ዋናው ነገር አላ በሰላም ተወልዳ ኦር ተወልደው ለማቀፍ ያብቃኝ የአረብ ረቢ ጌታዬ ማለት ነው እና ትንሽ ይከብዳል አሉ የምጡ ነገር አሉ። እና በተፈጥሯዊ መንገድ አላህ ያምጣልን። ሰው በተለያየ ምክንያት ነው ኦፕሬሽን የሚሆነው፣ ወይ የልጁ ኪሎ ይጨምርና ወይ የሆነ ነገር ወይ ማለት ለማማጥ ጊዜ ያጥርና ይታፈና ምናምን በሚለው ሂሳብ ነው። በተለያየ ምክንያት ነው ሰው ኦፕሬሽን የሚሆነው ማማጥ ስላቃተው ብቻ አይደለም። እና ለሁሉም ወላድ አላ ሀገር ያርግለት እላችኋለሁ። እና እስኪ ደግሞ ያለውን ነገር ስ ሲመጣ የምንነግረውና አብረና ያለን እና ሴትም ከሆነች ወንድም ከሆነች ስም እንድታዘጋጁላት ያሁን የመጀመሪያውኑ ሴትም ሆነች ወንድ ብዬ ያዘጋጀሁት የወንድም የሴትም ስም አለ። እናንተም ስም ስታዘጋጁ ከነትርጉሙ ትርጉሙ አስቀምጡልኝ፣ ውድህቶቼ እና እስኪና ያለንስ ሲመጣ ያለውን ነገር ማለት ነው። ሰላም አለይኩም ወረህመቱላይ ለበረካቱ ውድህቶቼ ማለት ነው እና ቅድም አውርቼ የላችኋለሁ፣ ለእናንተ አልነገርኳችሁም። በእርግጥ ግን አሁን ምሳችን በልተን ጨርሰን እስቲ አባወራው ሰላም አለኩም ወራህመቱላሂ ወበረካቱ። እንዴት ተከታታዮቻችን እንዴት ናችሁ? ሰላም ናችሁ አለን እኛ ጋር አልሀምድሊላሂ ሁሉ ሰላም ነው። እንዴት እስከረማችሁ? ጠፍተናል፣ ያው ትንሽ ቢዚ እየሆንነው አንጠፋም ይሻላል። እና እንዴት ናችሁ እናንተ? እኛ ጋር አልሀምድሊላሂ ሁሉ ሰላም ነው። እና የሆነ ነገር አወራላለሁ እና ምናምን ብላ ይዘህ የቀረበች እንግዲህ እናንተ እኩል ልሰማ ነው እንግዲህ መሰለህ። አሁን እኔ ዛሬ ሐኪም ቀጠሮ ነበረኝ ሂጄ ነበር እና ባለፈው አለየልኝም ብሏል፣ ፆታውን ማለት ነው። ከዛን ከዛን እኔ ደግሞ አላስችለኛልና ጠየኩ። ከዛን ነገረኝ። ከዛ ገምት ልልህ ነው። ምን ቢሆን ጥሩ ነው? ያው ሰው ልጅ ጤነኛ ልጅ አለ ይስጠን ነው በመጀመሪያ አንተ የሚያልከው ነው የሚያልኩት፣ ግን ያው ለዛው ደግሞ የሰው ልጅ የመጀመሪያ ልጅ ይሄ ቢሆን ይላል። እንዲያው ለማለት ነችም። አይገደንም እናንላለን ይሄንና ይሄን ነው ማሳይ። ይሄ ማለት ያው በል ወንድ ስለሌለ ነው አልገዛሁም። ይሄ ማለት ፒንክ ነው፣ ያኔ ሴት ማለት ነው። ይሄ ደግሞ የሃይላንድ ግዳን ነው ያው ሰማያዊ ወንድ ማለት ነው። ምን ይመስልሃል ስታስበው? እስኪ ልይሻ እንጂ እኔ ነው ምን ይመስላል ከሁለቱ? ፒንክ ነው። በነገራችን ላይ የልጅ ዋናው ነገር አንቺ ሰላም እንድትወልጂልኝ እና ጤነኛ ልጅ እንዲሰጠኝ ነው የምፈልገው። እርግጥ ዋላ ጤነኛ ልጅ እና አንቺ ሰላም ያስወልደው ግን እንደ ምርጫ ካልሽኝ በጣም የመጀመሪያ ልጅ ብትወንድ ስሜት ሴት ነው። በቃ እውነቱ ለመናገር እንዲህ ወንድ ልጅ እኮ የሚለው እንደወልክነ ወንድ ልጅ የሚለው ወንድ በቃ የመጀመሪያ ልጅ ወንድ ቢሆን ምናምን አላ እኔ ሴት ያልኩበት ምክንያት አለኝ። እኔ ያደግኩትን በሴት ነው፣ በቀር ለሴት ልጅ በጣም ትልቅ ክብር አለኝ፣ ለእናቴ እናቴን በጣም መወዳት አለሁኝ፣ እንዲሁም ለሚስቴ ክብር አለኝ። በቃ ሴት የመጀመሪያ ልጅ ማለት ሴት ከሆነች ማለት ሌሎችን ልጆችን የምታሳድግልሽ፣ በቃ ብዙ ነገር የምታግዝልሽ፣ ኃላፊነት ሴት ልጅ ሆኖት ያው እንዲስል እንዲያኮሩ እንጂ ሴት ልጆች በጣም በቃ ብዙ ነገር መሸከም የሚችሉ አቅም ያላቸው ናቸው፣ ሴት ማለት ነው። እርግጥ ያው በሴትና በወንድ አንፃር እየገባሁ ሳይሆን ሴት ነው ልጅ ነው ብዙ ነው። አንዳንድ አባትና እናቶች አሪፍ አሉ። ለምሳሌ አንድ ልጅ ቢወለድ የማሳደግ ኃላፊነት በብዛት የሚወርቅባት ሴት ልጅ ላይ ነው። ሴት ልጅ ላይ ምን ትሆን፣ በብር ሊያገዝ ይችላል ወንድ ልጅ እንጂ ለዛ ነው ያልኩት። ሴት ልጅ አንደኛ ላንቺ እንዲታግዝልሽ እንዲሁም የእናቴ ምርጫለውስታድቅአሰፍሴት ያልኩትም ወደ ውጭ አሁን ወንድም እየሄደ ነው ፋይቲንግ ለብዛ ብዬም ሳይሆን እናቴም ሴት ልጅ ትፈልጋለች። የልጅ ልጅ ሴት ልጅ ማለት ነው። የኔ ልጅ እንደዛ የምትለኝ እና በቃ ለዛ ነው ምን ይመስላል ከዝና ከዝ ሰው ሴት በጣም ጓጉቼ ስለፈለኩኝ ወንድ ሊሆን ይችላል ብዬ ነው ማስበው። ወንድ ነው ተብለሽ ነው? የትኛው

እኛም እናዘጋጃለን፣ እኛ እናወጣለን። በእርግጥ ግን ተመልካቾቻችንም እቼቺ ቢሆን ብለው የሚሉት ነገር ሲኮሙንት ላይ ስም እስኪ እስከነ ትርጉሙ ቁጭ አርጉልን። የሴት ስሞች እስከነ ትርጉሙ የተመረጠ ጥትቃለ ዴስካላኝ መርጫሉ ብዬ ቪዲዮ ሰርቼ አቀርብላችኋል። የእኔ ስም አሁን ያቀረብኩት አለን አሁን እኔ ስም አልነግራችሁም። እኔ ሰርፕራይዝ ነኝ። አሁን ሴት ብትሆን ከዛ ከበለጠ በቃ እስከ ነፍቹ ቁጭ አርጉልን፣ እስከ ነትርጉሙ ማለት ነው፣ ቁጭ አርጉልን። በቃ ያንን እናደርጋለን፣ ከዛ የዘላለም ማስታወሻም እናደርጋለን። ስም ያወጫችሁ አክስትህ ወይም አጎትህ ብለን እናስቀምጣለን ማለት ነው። ኢንሻአላህ እና ይሄን ይመሳ እና በጣም ደስ ብሎኛል፣ ሴት ስለሆነ የምር ያው ባላ ስራ አይገባም ግን ያው ዶክተሮች የወግድን ዶክተር ነኝ አላምን። ምክንያቱም ተዝ ቀደም የጓደኛዬ ሴት ናብለት ይሄ ወንድ ነው ብለን ወንድ ስም ይዘንደል ምን እንዳደረገን ታውቂያለሽ? ዶክተር የወንድ ስም ይዘንደል ልጁ እንዴት ተወለደ፣ ይሮጥን ብለን ስምንን ነው አጣህ። እናንተ ኑ እንጂ ፆታውን ሳትይዟል አይናቀዋል ወንድ ነው አለ። አንተ ነህ እንዲያዋለድከው ተብለህ ነው። ምክንያቱም ሴቱና የተቃራኒ ያጋጥማል። ያም እንደዛ አለን። እኛ እንግዲህ ያው ቀኑም የግፋ ስለሆነ ይሳሳቷል ብዬ አላስብም እና በጣም ደስ ብሎኛል። እዚህ ድዬ ልሻለው እና ቪዲዮ እንዳይረዝምባችሁ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።